አብ እርሱን አምላክ ሆይ አለው። ዙፋን ከዘላለም እስከ ዘላለም ነው። ስለ ልጁ ግን አለ። ስለ ኢየሱስ አዎ፣ አብ ምን አለው ኢየሱስን ሲል፣ አምላክ ሆይ አለው። መላእክት በእግዚአብሔር ፊት ስንፍና ይከሳቸዋል። ኢየሱስ ከከበረበት ቀድሞ ከነበረው የበለጠ ክብር አይደለም ያገኘው፣ ቀድሞም እግዚአብሔር ነው። በእውነት በጣም የከበረ አካል የለበሱ በጣም ጥሩ ጥሩ ሰዎች ሆነን ለዘላለም ከእግዚአብሔር ጋር እንኖራለን። ኢየሱስስ መለኮት ነው። ዕብራዊ አንድ አምላክ አለኝ ይላል። መጣ ይሄ ሰውዬ ትራይንጋድ አይ፣ ከእኔ ወደ እግዚአብሔር አምላክ ሆይ ነው ከአብ ወደ እኔ ፍጡሬ የሚለኝ በጭቃብ ኩቼ የሰራው። በአብና በወልድ ማህል ምን አይነት አንድነት ነው ያለው? ማብራራትም አይቻልም፣ መነጠልም አይቻልም። ምን ማለት እንደሆነ ራሱ ገና ብዙ አይገባንም። አሁን አየ እግዚአብሔር እንዳይቆጣኝ አይደለም ያደረገው፣ ኢየሱስ በእግዚአብሔር ፊት እንድቆም ነው ያደርገኝ። በመለኮትነቱ ብቻ አይደለም እየነገርኳቸው ያለው በሰውነቱ በማዳን ስራው ሪዴምቲቭ ወርክ ፍጹም የሆነ ስራ ነው የሰራው። ለዛ ነው አብ ተቀበለው። የእብራውያን ተደራሲያን የብሉይ ኪዳን መጽሐፍ ባለቤቶች ስለሆኑ እንደ ኢትዮጵያውያን ዘን ብሎ ሰብኮ ማሳመን አይቻልም። እጃቸው ላይ ኦልሬዲ ስክሪፕቸር አለ፣ መጽሐፍ ቅዱስ እጃቸው ላይ ቅዱሳት መጽሐፍት ብለው ይዘዋቸዋል፣ የብሉይ ኪዳን መጽሐፍትን። ስለዚህ የኢየሱስ ክርስቶስን ብልጫ ለማስረዳት ግዴታ ወደ ቀደመው ኪዳን ሄደ እጃቸው ላይ ባለ ማስረጃ ማምጣት አለብህ። ክርስትና የሆነ ቦታ ላይ የጀመረ የሰው ፍልስፍና እንዳልሆነ የእግዚአብሔር ዘላለማው የማዳን ፕሮግራም እንደሆነ ማስረጃው ብሉይ ኪዳን ራሱ የሚናገረው ስለዚህ ጉዳይ ነው ነው። ስለዚህ መዝሙር 45 ላይ ሄደና አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ነው። ይሄንን ማመሰላችሁ የሚለው አብ ወልድን ነው የሚለው ኢየሱስ ይላቸዋል። የዚህ የዕብራውያን ደብዳቤ ጸሐፊ ከመላእክት ይበልጣሉ በምን ሲሉት አብ እርሱን አምላክ ሆይ አለው፣ ዙፋንህ ከዘላለም እስከ ዘላለም ነው። ኢንኮምፓራብል ክራይስት ለንጽጽር የማይቀርብ አዳኝ። ስለ ልጁ ግን ደጋግመን ተነጋግረናል። 57 ዓመተ ምህረት ላይ ስለተጻፈ የ60 ዓመት ሽማግሌ ኢየሱስን በአካል ያውቀዋል። ያ ሰውዬ ከመላእክት ይበልጣል ይሏል። በአካል የሚያውቀው ሰውዬ እግዚአብሔር እሱን ሰውዬ ልጄ ብሎታል። ስለ ልጁ ግን ስለ ኢየሱስ አው አብ ምን አለው? ኢየሱስን ሲል አምላክ ሆይ አለው። በመስቀል ላይ እርቃኑን ሲሰቀል አይተውት ያውቃሉ። እንደዚህ እርቃኑን ሲሰቀል አይተውት፣ አብ እሱን ሰውዬ አምላክ ሆይ አለው። ዙፋንህ ከዘላለም እስከ ዘላለም ጸንቶ ይኖራል። መሲያኒክ ነው። አንድ ዳዊት ስለሚባል ግለሰብ አይደለም የተናገርኩት ይለዋል እግዚአብሔር ለሰውየው። ታዲያ በሰማያት ዕድሜ ልክ የሚጸና ዙፋንማ ዳዊትም የለውም። አርባ መነግሶ ሞተ፣ ልጁም አርባ መነገሰ ሞተ፣ ሁሉም ተጠቀለሉ። እግዚአብሔር እኔ እየተናገርኩ ያለሁት በእሱ በኩል ዘልቆ ስለሚጸና ዙፋን ስለሚያመጣው ስለ መሲሁም ነው። ዙፋንህ ከዘላለም እስከ ዘላለም ነው። ኢየሱስ የዘላለም አምላክ ነው። ጌታ ኢየሱስ ክርስቶስ ገዢ ነው። በዓይናችን ፊት ሁል ጊዜ የተዋረደ ብቻ አትዩ። በጽድቅ የሚገዛ ተመልሶ በክብር የሚመለስም ጌታችን አለ እና ገዥም ነው። እንዲ መስቀል እኮ የተዋረደበት ብቻ እኮ አይደለም። መስቀል እኮ ድል ያደረገበትም እኮ ነው። መስቀል እኮ በኔ ሳይድ እኮ ነው። እልልታ። በጨለማው ዓለም እኮ እንደ መስቀል ከባድ ነገር እኮ የለም። ሲሞት እኮ ነው በሞት ላይ ስልጣን የነበረውን ሻረው የሚለው። ሰይጣንን እኮ ፍጥፍጥ ያረገው እኮ መስቀል ላይ ነው። ባለ ማዕረጎች አየር ላይ የተቀመጡ በሙሉ የወደቁት ማዕረግ አልባ የሆኑት እኮ አለቆች፣ ስልጣናት፣ ኃይላት የፋርስ የግሪክ የምናምን ተብሎ ተሹሞ ተሹሞ የተቀመጠ በሙሉ የወደቀው እኮ መስቀል ላይ የሞተ ቀን። ክሮስ እኮ የድልም ነው የድልም ነው የገዛበትም ነው የእግዚአብሔር የሆነውን ዋጅቶ የራሱ ያደረገበት እኮ ነው። ይሄ የ33 ዓመት ተኩል የምድር ቆይታው እኮ ነው። ጽድቅን ወደድ አመፃን ጠላህ። ጌታ ኢየሱስ ክርስቶስ በዘላለም አምላክ በመለኮትነቱ ምንም አመፅ የሚባል ነገር አጠገቡም አይቀርብም፣ ኃጢአት አያቀውም ሰላሳ ሶስት ዓመት ተኩል ወደ ምድር ሲመጣ ግን ጽድቅን ወደድ። ስለዚህ በጌታ በኢየሱስ ክርስቶስ የየዕለት ምልልስ ላይ የእግዚአብሔር ዓይን አለ እና አብ ነው ይሄንን የሚለው ጽድቅን ወደድ አመፃንም ሁሉ ጠላ። ጌታ ኢየሱስ ክርስቶስ በምድር ላይ በስጋው ወራት ሰላሳ ሶስት ዓመት ተኩል ሲኖር እግዚአብሔር አብ በሰማይ በኖረበት ንጽሕና ነው መሬት ላይ የኖረው። የአብ የሰማይ ቅድስናና የኢየሱስ የመሬት ቅድስና እኩል ነው። ስለዚህ አብ እንደዚህ ማንንም ብሎ አያውቅም። ኢየሱስን እንደዚህ ያየው በፍጹም ሰውነት በምድር ላይ ሲመላለስ፣ ጌታ ኢየሱስ ክርስቶስ ስህተት አልባ ነው። መላእክት በእግዚአብሔር ፊት ስንፍና ይከሳቸዋል። ሳይሳሳቱ በሰማይ ያሉ አድር ቅዱሳን መላእክት በእግዚአብሔር ፊት መቆም አይችሉም። ተሸፋፍነው ነው ቅዱስ ቅዱስ የሚል ጌታ ኢየሱስ ክርስቶስ በፍጹም ሰውነቱ በምድር ላይ የሰራውን የማዳን ሥራ ጨርሶ በአባቱ ፊት ነው የቀረበው። ይችላል መቅረብ። ምንም አይነት ፍጥረት በእግዚአብሔር ፊት መቅረብ አይችልም። ሰው እኮ ነው የበደለው። የሁሉ ሲስተም ኮራፕት የሆነ እኮ በሰው ምክንያት ነው። ይሄ ስቴላር የሆነ ወርልድ አሁን እኛም ማናቀው ኳክብት ምናምን በእግዚአብሔር ፊት እኮ መቅረብ አይችሉም፣ አይቆሙም እንጂ ፀሐይ፣ እኮ በእግዚአብሔር ፊትስ መቆም አይችሉም። ጌታ ኢየሱስስ በአባቱ ፊት ይቀርባል። በፍጹም ሰውነቱ በአፊት ይቀርባል። ጽድቅን ወደደ አመፃን ጠላ ይልና፣ እግዚአብሔር አምላክ ምንድን የሚለው ከባልንጀሮችህ ይልቅ በደስታ ዘይት ቀባ። ባልንጀሮች ተብለው የተጠሩት ቅዱሳን መላእክት አድሉ ሰዎችን ነው። ፍጹም ሰውነቱን ስለሆነ እያወረ ያለው በዛ ዘመን የነበሩ አይሁዳውያንን፣ በዛ ዘመን የነበረውን ሰዎችን የሚያመለክት ቃል ነው፣ ቃል በቃል ቃሉ። ግን የዕብራውያን ደብዳቤ ጸሐፊ ግን ለንጽጽር ያቀረበው መላእክትንም ጭምር ስለሆነ ስለ መላእክት ስለሆነ ንጽጽሩ ጌታ ኢየሱስ ክርስቶስ በከበረበት ክብር ሊከብር አይችልም። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለዶች ወንጌልን ሰብክን እርሱ ቀብቶኛል። አሁን በሚታይ አይነት መንገድ የብሉ ኪዳን ካህናት፣ ነገስታት ወይንም ነቢያት በቀንድ ተሞልቶ ጭንቅላታቸው ላይ እንደሚደፋ ኢየሱስ አልተደፋበትም። እግዚአብሔር አብ በመንፈስ ቅዱስ ነው ኢየሱስን የቀባው። የሆነ ነቢይ እንደ ሳሙኤል አይነት ነቢይ በቀንድ ምናምን ሞልቶ ኢየሱስ ላይ አልደፋም። አባቱ ቀብቶ ነው የላከው። መሬት አይደለም አይደል? አንወንት የተደረገው ተቀብቶ ነው የመጣው። እግዚአብሔር ቀድሞ ነው ለዚህ ነገር ያዘጋጀው። ኢየሱስ የጌታ ኢየሱስ ክርስቶስ ክብር ዓለም ሳይፈጠር በፊት የነበረ ክብር ነው። ዝም አሁን ጸሎቱን ዝም ብላችሁ እዩት። ዓለም ሳይፈጠር በፊት በአንተ ዘንድ ከአንተ ጋር በነበረኝ ክብር አክብረኝ። ስለዚህ እግዚአብሔር አብ የሆነ ቀን ፈልጎ አደለም ኢየሱስን የሾመው ቀድሞም የነበረ ነው። ሲጨርስ ትቶት ወደ መጣው ክብር ነው ተመልሶ የገባው ነው። ኢየሱስ ከከበረበት ቀድሞ ከነበረው የበለጠ ክብር አደለም ያገኘው። ቀድሞም እግዚአብሔር ነው። ሂ ወዝ ጋድ ደግሞ አሁንም ነው አሁን እግዚአብሔር ኢየሱስ ክርስቶስን አከበረው ስንል ብዙ ጊዜውን የሚመስለን፣ በቀኙ አስቀመጠው ስንል ብዙ ጊዜ የሚመስለን ቀድሞ ከነበረው የተለየ ነገር የተደረገን ይመስለን፣ አደለም። ቀድሞም እኮ አንተ ዘንድ በአንተ ዘንድ በነበረኝ ክብር አባቱ የመልሰ ነበር አለ፣ መልሰ አክብረኝ። ፈንክሽናሊ ሰብ ቦርድኔት አድርጎ በምግባሩ ተገዝቶ የድነትን ስራ ለመፈጸም ሰው ሆኖ መጣ እንጂ በማንነት ደረጃ ለዘላለም ከአንተ ጋር የነበርኩበት ክብር አለ አለ፣ ወደዚያ መልሰ አስገባኝ። ራሱን ባዶ አደረገ፣ በሰው ምሳሌ ተገኘ፣ የባሪያ መልክ ያዘ፣ ለሞት የታዘዘ ሆነ፣ ያውም ለመስቀል ሞት። ይሄ በጣም በሰው ደረጃ ሊወረድ የማይችል ውርደት መለኮት ሰው ሆኖ ተዋረደ። አሁንስ እሱ ልክ ሲጨርስ ቀድሞ ትቶት ወደ መጣው ክብር አብ መለሰው። ይሄ ነው ወንድሞች እህቶች፣ ሰማይ ስንሄድ በእውነት በጣም የከበረ አካል የለበሱ በጣም ጥሩ ጥሩ ሰዎች ሆነን ለዘላለም ከእግዚአብሔር ጋር እንኖራለን። ኢየሱስስ መለኮት ነው። ሰማይ ስንሄድ ጓደኛ አይደለም። ሰማይ መሬት ላይ የድህነትን ስራ ለመፈጸም የመጣ ፍጹም ሰው አይደለም። ሰማይ ሂዝ ጋድ። ሰማይ ስንሄድ ዎርሺፕ ነው የምናደረገው። ሰማይ ስንሄድ ጉልበቱ ስር እግሩ ስር ነው የምንደፋው። ለምን እንደ እግዚአብሔር አብ፣ እንደ እግዚአብሔር መንፈስ ቅዱስ ኢየሱስ እግዚአብሔር ነው። ተሰብስበን አላከበርነውም፣ እሱ የከበረ ነው። ድሮም ዓለም ሳይፈጠር በፊት አለ። ዓለም ሳይፈጠር የከበረ ነው። ቀድሞ የከበረ ነው። እኔ ለማዳን ተዋረደ እንጂ መክበር ፈልጎ አይደለም የተዋረደው። መክበር ፈልጎ አይደለም ክብር ትቶን የመጣው ሲጨርስስ ወደዛው ነው የተመለሰው። የተለየ አይደለም። አባቱ የሰጠው አንተ ዘንድ በነበረኝ ነው። ቮይድ አይደለም። ባዶ የሆነ ነገር ላይ አይደለም። ውሰደኛለሁ ነበር አለ። አዎ አስቀምጬው ነው የመጣሁት። ለምን እነሱን ለማዳን ኢየሱስ ሲመጣ ብቻውን ነው የመጣው። ሲሄድስ በሙሉ ይዞ ነው የሄደው። እብራዊ አንድ አምላክ አለኝ ይላል። መጣ ይሄ ሰውዬ ትራይን ጋድ አንድ አምላክ አዎ፣ ይሄው አብ፣ ይሄው ወልድ፣ ይሄው መንፈስ ቅዱስ አብ ወልድን አምላክ ሆይ ሲለው ኢኳል ጎን ለጎን ናቸው። እኛስ አምላክ ሆይ ስንል ኢየሱስን ወይም አብን አምላክ ሆይ ስል ባሪያው ነኝ፣ ጌታዬ ነው፣ ፈጣሬ ነው፣ ፍጡሩ ነኝ። አብ ኢየሱስን ያውላችሁ። ስሙኝ፣ ስሙኝ፣ እኔ አብን አምላክ ሆይ እለዋለሁ። አብ ነኝ ሲጠራኝ ባሬ ነው የሚለኝ። አብ ወልድን ሲጠራው አምላክ ሆይ አይ፣ ከእኔ ወደ እግዚአብሔር አምላክ ሆይ ነው ከአብ ወደ እኔ ፍጡሬ የሚለኝ በጭቃብ ኩች የሰራው አይ እግዚአብሔር እኔን ሲያኝ ፍጡር ነኝ እግዚአብሔር እኔን ሲያኝ ባሪያው ነኝ እግዚአብሔር እኔን ሲያኝ በክርስቶስ ኢየሱስ ልጅ ኢቨን ልጄ አይለኝም እሚለኝ በክርስቶስ በኩል ነው ኢቨን ልጄ ካለኝ እሚለኝ በኢየሱስ ክርስቶስ በኩል የኢየሱስን ደም ካየ ልጆቼ ይላል ከዛ ውጭ እስከ ቁጣዬ በታሽነ ነው የሚለኝ ኢየሱስ ምንድን ያሉ በእኔና በአብ መካከል ያለ አንድነት እነሱ መሃል ይሁን አለ። ማንም መላእክ እንዲህ አይልም። ከአብ ጋር አንድ አደለም፣ በፍጹም ሊቀርበው አይችልም። በአብና በወልድ መሃል ምን አይነት አንድነት ነው ያለው? ማብራራትም አይቻልም፣ መነጠልም አይቻልም። ምን ማለት እንደሆነ ራሱ ገና ብዙ አይገባንም። በመንፈስ የሚሆን ህብረት ማለት ነው። በኖሌጅ ብቻ አደለም፣ በስፒሪት ነው። ፌሎሽፑ መንፈስ ነው። ቁርኝቱን የሚሰጠ ተግባብተህ ብቻ አደለም፣ ፈሶብህ ነው ዋነስ አብና ወልድ መሀል ያለው ዋነስ የሶል ነው። ኢንቲሜሲ ጌታ ሆይ መዝሙር እኮ ነው መቶ ሁለት ይመስለኛል። እነግራቸዋለሁ፣ ቆይ ቁጥሩ። ጌታ ሆይ ይለውና ቀጥሎ ምንድን ነው የሚለው? አንተ በመጀመሪያ የምድርን መሰረት አኖርህ። ኢየሱስን እኮ ነው። አንተ በመጀመሪያ የምድርን መሰረት አኖርህ ይለዋል ኢየሱስን። አብ ዘ ክሬተር ጋድ ነው። ኢየሱስ በመጀመሪያ የምድርን መሰረት አኖርህ ምን ማለት ነው? ምድር ብለህ ጠራህ ማለት እኮ ነው እንጂ፣ ኢየሱስ መቼስ መሰረት የሚባል ነገር ከሆነ ቦታ ንጡ ትቆጫ አላደረገም። ከዛስ ምድርን የመሰረታት እሱ ነው ይላሉ። የ3 ዓመት ተኩላ ሄዶ የወጣት መስቀል ላይ ርቃኑ የተንጠለጠለ ሰጋው የተተለተለ ቆዳው አጥንቱ ላይ ተጣብቆ ሰውነቱ በደም ተነክሮ መስቀል ላይ አባት የምነው ተው አጣጥሮ መስቀል ላይ የሞተው ሰውዬ አዎ እሱ ሰውዬ እግዚአብሔር ሲጠራው ምን ብሎ ነው የሚጠራው? ሲሉ ጌታ ሆይ አምላክ ሆይ ብሎ ነገሯቸው። ቀጥሮ ዛሁንስ ሎርድ ደሞ ይለዋል። ኩሪዮስ ጌታ ሆይ የሚለው ቃል፣ ሎርድ የሚለው ቃል ያህዌ ማለት እንደሆነ ታቃላችሁ። ትርጉሙ ብሉይ ኪዳን እግዚአብሔር ብቻ የሚጠራበት ስም ነው ይሄ ስም እና እግዚአብሔር ኢየሱስን ሎርድ፣ ኩሪዮስ በግሪክ ሄብሪው ያህዌ ማለት ነው ሎርድ ይለዋል። አብ ኢየሱስን ጌታ ሆይ አለው። ሰማያት የእጆች ዋር ደ ክሬተር። መንፈሳዊ ዓለም ላይ ያሉ መንፈሳዊ አካላት መላእክት፣ ምናምን በሙሉ ፈጣሪያቸው ናቸው። ዘ ክሬተር ጋድ ኢየሱስ፣ ወደር የለውም በመለኮትነቱ ብቻ አይደለም እየነገርኳቸው ያለው በሰውነቱ በማዳን ስራው፣ ሪዴምፕቲቭ ወርክ ፍጹም የሆነ ስራ ነው የሰራው። ለዛ ነው አብ ተቀበለው። ሙሴ መሥዋዕት አቅርበው ያቀብ እንዴ ያቃልኩ አብ ምር ያለው አይልም። የሚያቀርቡት መስዋዕት ኃጢያት ማስወገድ አይችልም። መሸፈን ነው የሚችለው እግዚአብሔር እንዳይቆጣ ይሸፍንሃል፣ አያስወግድም ኃጢአትን። ኢየሱስስ አስወገደው። አሁን አየ፣ እግዚአብሔር እንዳይቆጣኝ አይደለም ያደረገው ኢየሱስ፣ በእግዚአብሔር ፊት እንድቆም ነው ያደረገኝ። አየ፣ የእግዚአብሔርን ጽድቅ የሚመጥን ሰው አረገኝ። አሁን የብሉይ ኪዳን ኃጢአት እግዚአብሔር ሳይቆጣ ኃጢአትን መተው አትችልም፣ መበደል አታቆምም ሁሉ ኃጢአተኛ ነህ። እንዳይቆጣ ግን ይሸፍናል፣ የበግ ደም የምናምን የመናምን እየተደረገ። የኢየሱስስ እኔን እግዚአብሔር እንዳይቆጣኝ አይደለም ያደረገው፣ በእግዚአብሔር ጽድቅ ፊት እንድቆም ነው ያደረገኝ። ጻድቅ ነው ያደረገኝ። አይ ይሄንን በማድረግ ኢየሱስ ወደር አልባ ነው። ጌታ ኢየሱስ ክርስቶስ ብቻ በእኔና በአብ መካከል ቆመዋል። አያችሁ፣ ይሄንን በማድረግ ኢየሱስ ወደር የለውም። የሰራው ቤት እኳ አይነቃነቅም። መጽሐፍ ሲነግር ሰማይና ምድር አንተ የሰራኸው ቤት አይደለም። አንተ በእውቀት የገነባው ሰማይና ምድር አንተ ግን ለዘላለም ሰማይና ምድር ከሱ ነው የተገኙት። እሱ ያለማንም ነው ለዘላለም የኖረው። ምንም ነገር በህይወት የኖረው ከሱ ነው፣ እሱ በራሱ ነው የሚኖረው። አንድ በጣም የሚያስመካኝ ጥቅስ አለ። ዓለም ሁሉ ቢኪደው እርሱ ብቻውን ለዘላለም ታምኖ ይኖራል። ሁላችን እምቢ ብንል እግዜር እሺ ንብረት እንመላለስ ቢል አሁን አስበው። አንፈልግህም አንተ አሁን የሰለጠነው አለም እንደዛ ብለዋል እንዳለህ እና ቃልን አውዛው የምትኖርበት ኑር እኛ ለራሳችን በቂ ነን። አ እኔ እኮ ሰው እኮ በጣም ከባድ ነው። እሺ ንብረት፣ በቃ ንብረት እንቁጠርና እንመላለስ ቢል አሁን እግዚአብሔር አሁን ትንፋሽ ያለው እሱ አለ ዘፍጥረት ምዕራፍ ሁለት ላይ እኮ ሰውን ከምድር አፈር አበጀው ብሎ እኮ ከዛስ የሕይወትንስ ትንፋስ እፍ አለበት ብሎ ሰውም ሰው የሆነ እኮ እሱ እኮ አንዴ ነው እፍ ያለው ያው እንግዲህ አይ ቲንክ ስድስት ሺህ ዓመት ሆኖናል እየተቀባበልን አሁን እፍ ያለውን አሁን ቢል ሰባት ቢሊዮን እንደዚህ የቆመ ባሉት አፈር ሱት ያረገ ቲሸርት ያረገ ቀይ አፈር ጥቁር አፈር አፈር። አንተ ግን ለዘላለም ጸንተ ትኖራል። ምንም ነገር ጊዜያዊ ነው፣ እኛን ጨምሮ ምንም ነገር። እኔ የሰራሁት እንዳይመስልህ፣ እኔ ራሴ እንደዚህ የተወሰነ ዓመት ነው የምኖረው፣ ከዛ ያልፋል። ሰማይና ምድር አይመስልም ያልፋል። እርሱ ብቻ እንዳለ ሳይለወጥ ለዘላለም ጸንቶ ይኖራል። እግዚአብሔር ክብር አይጨምርም፣ ያለቀለት አምላክ ነው። ክብር አይጨምርም። የሆነ ቀን የሚጨምረው ክብር የለም። የሆነ ቀን እግዚአብሔር አያድግም፣ አያድግም። የጨረሰ አምላክ በማንነቱ ለዘላለም እንዲሁ ነው የሚኖረው። በእውነት ነው ምላችሁ። ማናችንም እንለወጣለን። ምንም ነገር ይለወጣል። እግዚአብሔርስ ለዘላለም እንዳለ